ሰላም እኔ ዶር አኒሩድ ኩልካርኒ ነኝ ከአፖሎ ሆስፒታል ጃያናጋር ጋር የተያዘ የመጀመሪያ ደረጃ ኒሮሎጂስት ነኝ። እና ዛሬ ለአኒሪዝም አጭር መግለጫ ማቅረብ እፈልጋለሁ። አኒዩሪዝም በመላው ደረጃ የሚከሰቱ የደም ስር ከፍታዎች ናቸው። ብዙ ጊዜ ከፍተኛ የደም ግፊት ያላቸው ሰዎች ውስጥ ይገኛ ነው። ሌሎች አቴሮስኮለሮሲስ አደጋ አለመኖር ይችላሉ። እነዚህም ለእንቅስቃሴና ልብ ጥቃት የሚያስከትሉ አደጋ አለመኖር ናቸው። አኑሪዝም ካልተሰበረ እና በአንጎል ውስጥ ደም ካልነበረ ብዙ ሰዎች አኑሪዝም እንዳላቸው አያውቁም። አኑሪዝም ሲሰበር እጅግ አስፈሪ ሊሆን ይችላል። ይህ ክፉ በሽታ ነው። 30 በመቶ የሚሆኑት አኑሪዝም የተሰበረባቸው ሰዎች በተለምዶ ወደ ሆስፒታል አይደርሱ፣ ሆስፒታል ሳይደርሱ ይሞታሉ። ሌላ 30 በመቶ በሆስፒታል ውስጥ በአኑሪዝማል ደም መውሰድ ምክንያት የተነሳ በተለያዩ ችግሮች ምክንያት ይሞታሉ እና የሚኖሩት ብዙ ሰላሳ በመቶ ብቻ ናቸው እና እነዚህ 30 በመቶ እንኳን ከሆስፒታል ሲወጡ አስፈላጊ እንቅስቃሴ እንደሚኖራቸው ይታወቃል። አሁን ከዚያ በተጨማሪ አኑሪዝም የሚታወቅበት ብቸኛ ጊዜ ሲሰበር እና ውስጥ በአንጎል ደም ሲያስከትል ነው። ይህ የሚባለውን ስር ላይ ደም መፍሰስ ነው። ወይም ህመምተኛው ሌላ ምክንያት ምክንያት ስካን ሲያደርግ የተገኘ ጊዜ ብዙ ጊዜ ሰዎች በርካታ ራስ ምታት ይመጣሉ። ከዚያ በኋላ ኤምአርአይ ወይም ሲቲ ስካን ይደርጋሉ፣ እና ከዚያ በኋላ አኑሪዝም እንዳላቸው ያውቃሉ። ይህ ምክንያት ለራስ ምታት ሊሆን ይችላል፣ ነገር ግን አንዳንድ ጊዜ ሊሆን ይችላል። ሁሉም አንዩሪዝም መነካከር አያስፈልጋቸውም። እንደምታስተዋውቁት አንዩሪዝም ትንሽ ከ2 ሚሊ ሜትር በታች ከሆነ ብዙ ጊዜ ምርጥ አማራጭ መጠበቅ እና ማየት እንዴት እንደሚያሻሻል ነው። አንዳንድ ጊዜ ይድጋሉ፣ አንዳንድ ጊዜ ሊሳይ ይችላል። ስለዚህ ካልደጉ ብዙ ነገር ማድረግ አያስፈልግም። ታካሚዎች ደም መፍሰስ እንደሚኖራቸው እንዴት ያውቃሉ? በማንኛውም ጊዜ ታካሚው ወይም አንዩሪዝም ሲፈነዳ በአእምሮ ውስጥ ደም መፍሰስ እጅግ ከባድ ድንጋጤ ያለ ራስ ምታት ያስከትላል። ይህም የድምቀት ራስ ምታት ተብሎ ይጠራል። ይህ ራስምታት እጅግ ከባድ ስለሆነ በሰውየው ሕይወት ውስጥ ከተሞክሮት የተሻለ ከባድ ራስምታት ሊሆን ይችላል። ይህ ብዙ ጊዜ ከሌሎች ምልክቶች ጋር ሊያይዝ ይችላል። እንደማስታወቅ እንቅልፍ መውሰድ ውስብስብ ወይም እንደሚሉት ድንጋዴ። ብዙ ጊዜ ታካሚዎች ንቃት ይጣሉ። በሰውነት አንድ ጎን ድካም ሊያጋጥማቸው ይችላል። የአንገት ህመም ሊያጋጥማቸው ይችላል። ስለዚህ በጣም ከባድ ደም መፍሰስ ላይ ድንጋጤ የልመቆም ይኖርባቸው ይችላል ልብ በሙሉ ማቆም ሊኖርበት ይችላል በደም መፍሰስ ምክንያት። ስለዚህ ከነዚህ ምልክቶች ማንኛውም በድንጋጤ ከተከሰተ ታካሚ ወደ ሲቲ ስካን ያለው ሆስፒታል በፍጥነት መወሰድ አለበት እንደምን ምክንያት እንደሆነ እንድንወቅ። ሲቲ ስካን ካደረግን በኋላ እና የሳብአራክኖይድ ደም መፍሰስ እንዳለ ካወቅን በኋላ 85 በመቶ ከነዚህ የሳብአራክኖይድ ደም መፍሰሶች ያልተገኘ አኒሪዝም እንደሚኖር ይመስላል። በዚህ ደረጃ ላይ ማድረግ ያለብህ ምርመራ ምርት ሲቲ አንጂኦግራም ወይም ዲያግኖስቲክ አንጂኦግራፊ ነው። እና አኒሪዝም እንደሚኖር እርግጠኛ ከሆንክ በኋላ በአስቸኳይ መስራት ያለበት ነው። የአኒሪዝም ህክምና ወደ ሁለት ነገሮች ይከፋፈላል። አንደኛ የተከሰተውን ደም መፍሰስ መንከባከብ አለብ፣ እንዲሁም የደም መፍሰስ ምንጭ መንከባከብ አለቢ። የደም መፍሰስ ምንጭ አኒሪዝም ነው። የአኒሪዝም ወይም መቀስቀስ ወይም መጠመድ አለበት። መቀስከስ ማለት አንተ አንጎልን ሲከፈተ እና ወደ አኒሪዝም ሲሄድ ከውጭ በትንሽ ቀስት ማግደል ነው። መጠመድ ማለት አንተ አንጎልን አትከፍትም፣ ወደ ደም ማስተላለፊያ ውስጥ ትገባለህ እና አኑሪዝም በትንሽ ፕላቲነም መጠመድ ታጥቃለህ። ይህም በፍሱ ማግደል ይረዳል። በአኑሪዝም የቅርብ ጊዜ ህክምና ውስጥ ብዙ እድገቶች አሉ። እነዚህ መሣሪያዎች በእርግጥ ወደ አኑሪዝም የሚሄድ ደም መፍሰስ ማግደል እና ወደ መደበኛ ደም ማስተላለፊያ መቀስቀስ ይችላሉ። እነዚህ የፍሰት መቀስቀስ መሣሪያዎች ተብለው ይጠራሉ። ከዚያ በማኅደር ውስጥ የሚገኙ መሳሪያዎች አሉ። እነዚህ መሳሪያዎች በማኅደር ውስጥ ይከመጣሉ እና በፍሶ ማግደል ያስከትላሉ። የመድረሻ ምንጭ ከተወሰደ በኋላ ደሙን ማከም አለብን። ደሙ በራሱ በ15 ቀናት 21 ቀናት ወቅት ውስጥ ወደ ማስተላለፊያ ይከላከላል። ነገር ግን በዚያ ወቅት ደሙ እዚያ ሳለ ብዙ ሌሎች ችግሮች ሊከሰቱ ይችላሉ። የደም ማስተላለፊያ ተቆጣጣሪ ሊሆን ይችላል እና ወደ ማስተካከያ ሁኔታ ሊገባ ይችላል። ይህም አዲስ የአንጎል ጉዳት ሊያስከትል ይችላል። በአንጎል ውስጥ ውሃ በጣም እንደሚቆይ ሊሆን ይችላል። ይህም ሂድሮሰፋለስ እና ራስምታት ሊያስከትል ይችላል። ስለዚህ እነዚህ ሁሉ ነገሮች መከላከል አለባቸው። ይህ ረዥም የሆነ በሽታ ነው። ከሰባራክኖ ደም መፍሰስ በኋላ ረዥም የሆነ ሂደት ነው እና ይህም ለጥቂት ሳምንታት እስከ አንድ ወር ድረስ ሆስፒታል ማስቀመጥ ሊያስፈልግ ይችላል። ነገር ግን በትክክል ከተደረገ እነዚህ ነገሮች አብዛኛውን በተገቢ ሁኔታ ማስተካከል ይቻላል እና ታካሚውም ማዳልና ተጨማሪ ደም መፍሰስ እንዳይከሰት መከላከል ይቻላል።